መንፈሳዊ ዓለም ውስጥ ስላለ ስለ ኃይል ልንገራችሁ። ስለ ኃይል ክርስቲያን የመንፈስ ኃይል ያስፈልገዋል። በዚህ ምድር ሲኖር በኃይል እንዲኖር ነው የተጠራው። የእግዚአብሔርን ኃይል በተመለከተ ኃይሉን ስለምንድን ነው የሚሰጠው? ስለምንድን ነው የሚሰጠው ብቻ አይደለም ኃይሉ ጋር የተገናኙ ጉዳዮችን ላሳያችሁ በእግዚአብሔር ቃል ውስጥ መጀመሪያ፣ በመንፈሳዊ ዓለም ውስጥ ኃይል እንዳለመኑ ኃይል ማለት ምን ማለት መሰላችሁ? የሆነን ጉዳይ አካል የሚያስይዝ ለምን፣ ፓወር ዲፊኒሽኑ ምንድን ነው? ኤቢሊቲ ኦፍ ዱ ነው። ኃይል ካለ ድርጊት አለ። ሁሌም ለምሳሌ ትንቢትም ይሁን ትምህርትም ይሁን ስብከትም ይሁን የምሰሙት በጣም ጥሩ ነው። በምሰሙት ስብከት፣ በምሰሙት ቃል፣ በምሰሙት ትንቢትም ውስጥ የሚገለጥ መለኮታዊ ኃይል ከለለ የሚነገሩ ነገሮች በሙሉ ድምፅ ሆነው ነው የሚቀሩት፣ ተስፋ ሆነው ነው የሚቀሩት፣ ወይም አዋጅ ሆነው ነው የሚቀሩት። መንፈሳዊ ዓለም ውስጥ ተነገረም፣ ተነካም፣ ተዳሰሰም፣ ተደረገም ድርጊት እንዲፈጠር ከተፈለገ ኃይል የሚባል ነገር ያስፈልጋል። ለዛ ነው መጽሐፍ ቅዱሳችን ኢሳይያስ ምዕራፍ 11 ላይ ከእሳይ ግንድ ቁጥቋጦ ይወጣል ብሎ ቁጥቋጦውም ግንዱም ሰባት ቁጥቋጦዎች ያወጣል ይልና ምን ምንድናቸው ሲባል የጌታ መንፈስ፣ የጥበብና የእውቀት መንፈስ፣ የምክርና እግዚአብሔርን የመፍራት መንፈስ ብሎ ቀጥሎ የኃይል መንፈስ ይለዋል። በሌላ አማርኛ ይሄ የኃይል መንፈስ የተባለው ነገር በዚህ ቁሳዊ ዓለም ላይ መንፈስ የሆነው አካል ድርጊት መፍጠሪያው ነው። መንፈስ የሆነው ዓለም በሰው ዓለም ውስጥ ድርጊት ለመፍጠር ከተነሳ ምን ይፈልጋል ከተባለ ኃይል የሚባል ነገር ይፈልጋል። ለዛ ነው የሉቃስ ወንጌል ምዕራፍ ዘጠኝ ቁጥር አንድ ላይ ሐዋርያቱን ወደ እርሱ ጠራና ነው የሚለው። ስልጣንና ኃይልን ምን አላቸው? ሰጣቸው። በማን ላይ? በዲያብሎስና በጨለማ ኃይል ላይ ምን ሰጣቸው ነው የሚለው። ፓወር ኤንድ አውቶሪቲ ሰጣቸው። ፓወር ማለት ምን ማለት ነው ከተባለ ፓወር ማለት በጨለማ በሆነው ዓለም ላይ ቃልህ፣ ትእዛዝህ፣ ነገርህ እንዲፈጸም የሚያደርግ ጉልበት ማለት ነው። ያለ ኃይል ጩኸት ሊሰራ አይችልም ያለ ኃይል ንግግር ሊሰራ አይችልም ያለ ኃይል ትንቢት ሊሰራ አይችልም ትንቢት ስለሆነ አይፈጸምም ትንቢት ስለሆነ ድምፅ ነው ያነቃቃል ያንጻል ወደ አካል መቀየር ከፈለገ ግን ፓወር ይፈልጋል ለዚህ ነው መንፈሳዊ ዓለም ውስጥ አይኖቻችሁ በርቶ እንዲከፈት እንዲበራላችሁ የምፈልገው ሚስጢር ምን ማለት መሰላችሁ ለምሳሌ ማየት የሚችል የማየት ስጦታ ያለው ሰው የሚመጡትን ሀያ ዓመት የእሷን ነገር ማየት ይችላል። ኃይል ያለው ሰው ግን መሆን የሚገባትን መሆን እንድትችል አቅም ይሰጣታል። የገባቸዋል። ልዩነቱ ፓወር ድርጊት መፍጠሪያ ነው። ትንቢት ተስፋ ነው። ለዛ ነው ትንቢት አለ ድርጊት የለም። አዋጅ አለ ድርጊት የለም። ብዙ ትምህርት አለ ሲፈጸም አታዩትም። ብዙ ቃል አለ ግን አይሆንም። ትንቢት ስለሆነ ይሆናል አልተባለም። ስብከት ስለሆነ ይሆናል አልተባለም። መናገር ስለቻልን ስለተናገርን ይሆናል አልተባለም። ኃይል ካለነው ነገር ካለ መኖር መኖር ወደ መኖር የሚመጣው ነገር ወደ ድርጊት የሚቀየረው ምን ካለ ብቻ ነው? የመንፈስ ቅዱስ ኃይል ካለ ብቻ ነው። ይሄ ነው የመንፈስ ዓለም ሚስጥር። ለዛ ነው ነቢይ የዛሬ ሀያ ዓመት እንደዚህ ሆኛለሽ ብሎኛል። ኃይል ያለው ሰው አሁን ካገኘች የዛሬ ምናምን ዓመት መሆን ያለበትን ነገር እንዲሆን ያደርገዋል። ይገባችኋል? የኃይል ሚስጠር እግዚአብሔር በትንቢት አይሰራም፣ በሰብከት አይሰራም አላልኩም። ግን ትንቢቱ በኃይል ነው የሚፈጸመው። ትምህርት ተምራችሁ በጣም ጆሮ ደስ የሚያሰኝ ስለተማራችሁ አትለወጡም። ከዛ ትምህርት ውስጥ አብሮ የሚለቀቅ ኃይል ካለ ግን እየሰማህ ያንጽሃል፣ እየሰማህ ይቀይርሃል፣ እየሰማህ ላንተ ትንቢት ይሆንልሃል፣ እየሰማህ ፈውስ ይሆንልሃል፣ እየሰማህ ነገር እየተቀየረ በመንፈስ አለም ይመጣል። ድርጊት ከኃይል ጋር የተገናኘ ጉዳይ ነው። መጽሐፍ ለምሳሌ ዘፍጠት ምዕራፍ አንድ ላይ እግዚአብሔርም ምድርና ምድር ቅርጽ አልባ ባዶ ሁና ምን አላት፣ ነው የሚለው። እግዚአብሔር አያት። እግዚአብሔር እንግሊዘኛው ላይ በቅንፍ ወይም እብራይስጡ ላይ ምን ይላል? እግዚአብሔር የሚለው ላይ ማን ይላል? ኤሎሂም ይላል፣ አደለ? ዘፍጥረት ምዕራፍ አንድ አንድ ላይ የመጣው ማን ነው? ኤሎሂም ይላል። ልክ ዘጸአት ምዕራፍ ሶስት ላይ የመጣው እኔ ይሃዌ ወይም ጀሆቫ ነኝ አለው። ጀሆቫ ማለት ምን ማለት ነው? ያለ የነበረ፣ ደግሞ ምን የሚል የሚኖር ዘፍጥረት ምዕራፍ አንድ ላይ ግን ማን ነው የመጣው? ኤሎሂም ነው የመጣው። ኤሎሂም ማለት በኃይል የሚስተካከለው የሌለ ማለት ነው። አንዱ ፈጅ ኤሎሂም ከተባለ፣ ኤሎሂም ስትል ስለ ኃይል ነው የምታወራው። ጀሆቫ ስትል ስለ ኤግዚስተንስ ነው የምታወራው። ትናንትም ዛሬም ለዘላለም ብቻውን ህያው ስለ መሆኑ ነው የምታወራው። ኤሎሂም ስትል ግን ስለ ፓወር ነው የምታወራው። ስለዚህ ኤሎሂም ተገለጠና ምን አለ ነው የሚለው? ብርሃን ይሁን አለ ይላል። ብርሃንም ሆነ ይላል። ሀሌሉያ። ምድር ትከፈል አለ፣ ምድርም ተከፈለች ይላል። ምድር ታብቀል አለ፣ ምድር ምን አለች? አበቀለች ይላል። ለምን? የመጣው ማን ነው? ኤሎሂም ነው። አለ ማለት ድርጊት ይፈጠራል። ለምን? ኤሎሂም ማለት በኃይል የሚስተካከለው የሌለ ማለት ነው። አላችሁ እኔ ጋር እዚህ ናቸው። ስለ ኃይል አምስት ደቂቃ ልናገር፣ ለምን እንዲገባችሁ። መንፈሳዊ ነገር አንዳንድ ሰው የማየት ስጦታ ያለው ሰው፣ የመለየት ስጦታ ያለው ሰው እንዲህ ሊልህ ይችላል። ዘር ላይ እንደዚህ አይነት እርግማን ከአያትህ ከእናትህ ዘር የሚመጣ ምናምን አየሁ ምናምን ይልሃል። ግን ስበረው ስትለው አይሰበርም። ሰብሬው አለሁ ይልሃል። ግን አለ ኃይል ያለበት የመንፈስ ዓለም ኃይል ያለው ጋር ደግሞ ስትሄድ ላያይ ይችላል። የዘር ማንዘር ይሁን የሀያቴ ቀርማያት ላይተነትንልህ ይችላል። ግን አንድ ነገር ሊልህ ይችላል። አንተና ቤተ ላይ የተቀመጠ እርግማን ተሰበረ ሊልህ ይችላል። ያኛው በጣም አስደንቆ አስገርሞ በእግዚአብሔር ጸጋ አስለቅሶ ግን ምንም ድርጊት በመንፈስ ዓለም ላይ ይፈጠር ይችላል። ለምን ለሱ የተሰጠው ነገርን ማየት ነው። ለዛ የተሰጠው ደግሞ ነገርን ወደ ድርጊት መቀየሪያ ኃይል የሚባል ነገር ነው። ለዛ ነው አይቶታል። ትንቢቱ ልክ ነው። ያያት ስም ልክ ነው። ቋጠሮ ልክ ነው። ግን ምንም መለቀቅ ግን የለም። ምንም ቴስቲሞኒ ግን የለም። ምንም ሱፐርናቹራል ግን የለም። በሌላ አማርኛ ነገሩ እንዲፈጠር ምን ይፈልጋል? ኃይል የሚባል ነገር ይፈልጋል። ስለ ታየ አይደለም የሚሰበረው ስለ ጮን አይደለም የሚሰበረው ስላለቀስን አይደለም የሚሰበረው። የመንፈስ ኃይል ከተገለጠ ብቻ ነው ነገሩ የሚቀየረው። መጽሐፍ ቅዱሳችን ላይ አስራ ሁለት ዓመት ደም ስለሚፈሳ ሴት ታሪክ ታውቃላችሁ። መጽሐፍ ሲናገር ምን ያል ገንዘቧን ለመድኃኒተኛ ምን አለች ጨረሰች፣ ይላል ሞክራ ነው የመጣ። ሁሉንም ሞክራ ነው የመጣችው። የሰጧት ቅመም፣ የሰጧት ሜዲካል፣ የሰጧት ነገር በሙሉ ነገሩን አልቀየረውም። ቼክ ግን አደርጋለች። ከዛ ስለ ኢየሱስ በሰማች ጊዜ እንዲያለች ነው የሚለው። በቤቷ ሳለች የልብሱን ዘርፍ ብነካ እንኳን የደሜ ምንጭ ምን ይላል ይቆማል ከዛ ቀጥሎ በሰው መካከል ሂዳ የልብሱን ዘርፍ ምን አለችው? ነካችው። ልክ ስትነካ ነካ ቆመና እንደዚህ አለ፣ አንድ ሰው ምን ብሎኛል? ነክቶኛል። ነክቶኛል ማለት የሆነ ድርጊት ተፈጥሯል አለ። የሆነ ሰው ጉዳዩ ተቀይሯል አለ። የሆነ ሰው የሆነ መለኮታዊ ነገር ሁኖለታል አለ። በምን አወክ ሲሉት ኃይል ከኔ ወጥቷል አለ። ዛት ኢዝ ዘ ኤቪደንስ ማስረጃው ምንድን ነው? ኃይል ከኔ ወጥቷል። ኃይል ከኔ ከወጣ አለ፣ ለብልጽግና ከሆነ ባለጠጋ ያደርገዋል፣ ለማየት ከሆነ ውሩን ይከፍተዋል፣ ለደዌ ከሆነ ደዌውን ይነቅለዋል፣ የሞተ ከሆነ የሞተውን ያስነሳዋል። ማስረጃው ምንድን ነው ሲባል ኃይል ከኔ ምን ብሏል? ወጥቷል። እንዴት ድርጊት ተፈጠረ? ምንድነው ማስረጃው ሲባል ኃይል አለጌት እያንዳንዱ በሽታ እያንዳንዱ ደዌ እያንዳንዱ አጋንንት እኮ በድል አልወጣም። በአጋጣሚ አልወጣም። በአጋጣሚ አይተው አልሰገዱለትም። በአጋጣሚ ሲያዛቸው አልሄዱም። ለዛ ነው እዛ ሉቃስ አምስት አስራ ሰባት ሉቃስ ስድስት አስራ ዘጠኝ ላይ ምንድን ነው የሚለው ለመፈወስ የእግዚአብሔር ኃይል ሆነለት ይላል። ኃይል ከእርሱ እየወጣ ለሉቃስ ወንጌል 6 19 ላይ ኃይል ከእርሱ እየወጣ በሽተኞችን ምን ይል ነበር? ይፈውስ ነው። እያንዳንዱ ፈውስ የፓወር ውጤት ነው። እያንዳንዱ መለቀቅ የፓወር ውጤት ነው። እያንዳንዱ ፕሮስፔሪቲ የፓወር ውጤት ነው። የምን ውጤት ነው? የኃይል ውጤት ነው። ጌታ ነው። ክርስቶስ ነው የእግዚአብሔር ምንድን ነው ልጅ ነው። ግን በድል ፈወስ አይልም። በሽታ አይቶ ሄድ አይልም። ፈውስ ከመሆኑ በፊት ኃይል ከሱ ጩፍ ይላል። ዛሬ በእግዚአብሔር ኃይል በቤተ የሌለ አዲስ ታሪክ ይጻፋል። በቤተ ላይ አዲስ ታሪክ ይገለጣል። ከኃይል የተነሳ መለቀቅ ይሆንልሃል። ኃይል ካለ የሰነበተ ትንቢተ አካል ይሆናል፣ አካል ይለብሳል። ምንድን ነው ሚስጥሩ? ኃይል አላችሁ እዚህ። ምንድነው ሚስጥሩ? እኔ አሁን ያለው የመንፈስ አይን የተከፈተ የመንፈስ ጆሮ የተከፈተ ስለሆነ፣ ግን እንዴት ነው የሚሆነው? አሁን እዚህ ተነግሮ እንዴት ይሆናል? እንዴት ታውጆ ይሆናል? እንዴት ተብሎ ይሆናል ብትለኝ፣ እያንዳንዱ ቃል እንዲሆን የሚያደርገው ኃይል የሚባል ነገር ምን የሚባል ነገር ነው ኃይል የሚባል ያለ ኃይል ድርጊት ሊፈጠር ምን አይልም፣ አይችልም። የታመመ ሰው አምጥተ በጥሩ አማርኛ ብትጸልይለት መንፈስ አለም ጥሩ አማርኛን ነው ያወራው። አደናነቀኝ ኮ ብሎ አይፈውስልህ። ነገር የሚሆነው ከምን የተነሳ ነው? ይኸውላችሁ ልትጸልይ ትችላለህ፣ ልትጸልይ ትችላለህ። ለማጸለይ ግን ለማጸለይ በመንፈስ የተሞሉ ሰዎች ፈልግ። በግል ጸልይ ወደ እግዚአብሔር። ለማጸለይ ማጸለይ ማጸለይ ማለት በአንተ ጉዳይ መለኮታዊ ጣልቃገብነት፣ መለኮታዊ መለቀቅ፣ መለኮታዊ ድርጊት፣ መለኮታዊ መፈታት ከሆነ የምፈልገው ኃይል ያለው ሰው ጋር ተያይዘ ጸልይ። መንፈስ የተሞላ ሰው ጋር አብረ ጸልይ። ልሳን ከሚናገር ጋር አብረ ጸልይ። እሳት ከተሞላ ሰው ጋር አብረ ጸልይ። ያኔ መለኮታዊ ድርጊት ይፈጠራል። ያኔ መለኮታዊ ተአምራት ይፈጠራል። ያኔ መለኮታዊ መለቀቅ ይፈጠራል። እነዛ ነው መጽሐፍ የእግዚአብሔር መንግስት ጉዳይ የምን ጉዳይ አይደለም? ማለ የወሬ ጉዳይ አይደለም። የስብከት ማሳመር ጉዳይ አይደለም። የሃይማኖት ስርዓት ጉዳይ አይደለም። የእግዚአብሔር መንግስት ጉዳይ የምን ጉዳይ ነው? የኃይል ጉዳይ ነው። እጅ ጭነ በድል አይወድቅልህም። ሰው እጅ ጭነ ቀንበር ዝም ብሎ በድል አጋንንት አይለቀውም ታይለቀውም። ድሃው ዝም ብሎ ከመሬት ተነስቶ ኦቨር ናይት ባለጠጋ አይሆንም። ኃይል ካለ ግን ሚስኪኑ ሰው ከፍ ይላል። ድሃው ባለጠጋ ይሆናል። የታሰረው ይፈታል። የታሰረው ይፈታል። የተማረከ ህይወት ይለቀቃል። የደከመው ይበረታል። የታመመው ይፈወሳል። ኃይል ካለው ታምርህን ነገ አይደለም እዚህ ነው የምትቀበለው። የተነገረ ደቂቃ ላይ ክሬት ይደረጋል የተየስ አሚን ያልክበት ደቂቃ ላይ ይፈጠራል። አሚን ያልክበት ሰከንድ ላይ ነገር መሆን ይጀምራል። ኃይሉ ድርጊት ማድረግ ይጀምራል። እዛ ነው ኢየሱስ ባለበት ፈውሱ፣ ታምራቱ፣ ድንቁ ለምን በመንፈስ ኃይል የተሞላ ነበር ጌታ ሉቃስ ወንጌል ምዕራፍ 24 ላይ ምን አላቸው ደቀ መዛሙርት ምን አላቸው? እሱ ያገለገለበት ሚስጥር አለ። እዛው ሉቃስ ላይ ምን ይላል? ኃይል ከሱ እየወጣ አይደለም ለመፈወስ የእግዚአብሔር ኃይል ሆነለት። ጨርቁን ሲነኩ ኃይል ከእሱ እየወጣ ሲነኩት ኃይል ይወጣ። ደዌን ጸጥ ያደረገዋል፣ እርግማንን ይሰብረዋል፣ እስራቱን ይበጣጥሰዋል የሞተውን ይቀሰቅሰዋል። ስሙኝ ኢየሱስ ምን እንዳረገ በኃይል ተገለጠ በእስራኤል ለምን መጽሐፍ የሚለው በመንፈስ ቅዱስና በመንፈስ ቅዱስ ኃይል ተሞልቶ ወዴት መጣ ነው የሚለው። ወደ መቅደስ መጣና እንዲህ አለ የታሰረ አለ ከዚህ በኋላ ይፈታላል። የታወረ ከዚህ በኋላ ያያላል ያላል። ለድሆች ባለጠጋ ይሆናሉ አለ። የተማረኩ ይለቀቃሉ አለ። ምን አለ? በመንፈስ ኃይል ተሞልቶ ኃይል ይዞ እኔ ጋር ያለ እግዚአብሔር ኃይል አለ በደረስኩበት የታሰረውን ይፈታዋል የተማረከውን ያስለቀቀዋል የሞተውን ያስነሳዋል የታወረውን ዓይኑን ይከፍተዋል አለ። አረ ሃሌሉያ። ጴጥሮስ ሲናገር ርዕስ ምዕራፍ ቁጥር 38 ላይ ምን አለ? የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ምን አለው? ቀባ። ምን ሰጠው ነው የሚለው? የናዝሬቱ ኢየሱስን መንፈስ ቅዱስና ምን ሰጠው? ኃይል፣ ኃይል ነካ ሲያረግ ታምር እንዲሆን፣ በሕይወት ኑር ሲል በሕይወት እንዲኖሩ፣ ይፈወስ ሲል እንዲፈወስ፣ ይልቀቅ ሲል እንዲለቀቅለት፣ የነካው እንዲድን፣ የዳሰሱት እንዲፈወሱ የመንፈስ ቅዱስን ኃይል ምን አለው? ሰጠው ኃይልን። ሃሌሉያ! የሚያስፈልገን ኃይል ነው፣ የሚያስፈልገን ኃይል ነው። ይሄናችሁ መጣና ሉቃስ 24 ላይ እንዲህ አለ፣ ጌታ ልታገለግሉ አይደል አለ፣ የትንሳኤው ምስክር ልትሆኑ ነው አይደል አለ፣ እኔ ከናንተ ጋር ወደ ዓለም ልወጣ ነው አይደል አለ፣ አው ላስጠንቅቃቸዋለሁ፣ ኃይልን ሳትቀበሉ ከኢየሩሳሌም ምን እንዳትሉ። ኃይል ከለላችሁ፣ ምን እያለ መሰለ? በተዘዋዋሪ ወሬ ብቻ ነው የምትሆኑት፣ ንግግር ብቻ ነው የምትሆኑት፣ ድምፅ ብቻ ነው የምትሆኑት። ኃይል ከለለ፣ ዝም ብለው ወሬ ነው የምታወራው። ወሬ፣ ደስ የሚያሰኝ ወሬ ታወራለህ፣ ምንም የለም። የሚያስገርም ነገር ታወራለህ፣ ምንም የለም። በጣም የሚያስደንቅ ታወራለህ፣ ምንም የለም። ስለዚህ ወሬ ብቻ እንዳትሆኑ፣ ስብከት ብቻ እንዳትሆኑ ኖርማል ሰው ብቻ እንዳትሆኑ፣ ኃይልን ሳትቀበሉ ከኢየሩሳሌም ምን እንዳትሉ እንዳትወጡ። ዊ ኒድ ፓወር፣ ዊ ኒድ ፓወር። ኃይሉ ያስፈልገናል። ኃይል ያስፈልገናል። ኃይል ያስፈልገናል። እግዚአብሔር በእኛ እንዲገለጥ ኃይል ያስፈልገናል። ጨለማውን ለማዋረድ ኃይል ያስፈልገናል። የሞተውን ለማስነሳት ኃይል ያስፈልገናል እንጀራውን ለማብዛት ኃይል ያስፈልገናል። የአስራ ስምንትና የአሥራ ሁለት ዓመት እንቆቅልሽ ለመፍታት ኃይል ያስፈልገናል። ኃይል ያስፈልገናል ያላችሁ ኃይል ከምረበዳ ይዞ መጣ ጌታ። ኃይል በኃይል ተሞልቶ ለእስራኤል ልጆች እንዲህ አለ፣ ከዚህ በኋላ እስራት አይሆንም፣ ባርነት አይሆንም፣ እውርነት አይሆንም ለምን የእግዚአብሔር ኃይል በመካከላችሁ መጥቷልና የታሰረ ይፈታል የተማረከ ነጻ ይወጣል የታወረ ያያል በአመድ ፈንታ የደስታ አክሊል ይሆናል ኃይሉ ስለመጣ ተአምራት ይሆናል አለ ኃይል ይዞ መጥቶ ነው ይሄን ያለው አሜን ምን ይዞ መጥቶ ነው ይሄን ያለው ኃይል ይዞ ኃይል ይዞ። ለዛ ነው ደቀ መዛሙርቶችን ስሞት አይታቸዋል፣ ስነሳ አይታቸዋል። ወሬ ብቻ እንዳትሆኑ ከኢየሩሳሌም ኃይል እስክትቀበሉ እንዳትወጠዋል። ኃይሉ ሲመጣ ገና ስታውጁ ተአምር ይሆናል፣ ገና ስታውጁ እርግማን ይሰበራል። አሁንም የሆነ ቀንበር ተለቋል፣ የሆነ ቀንበር ተነስቷል። የሆነ ጫና ተባሯል። የሆነ ጉዳይ ተሰርቷል። የእግዚአብሔር ኃይል በዚህ አለ። የእግዚአብሔር ኃይል በዚህ አለ። ለማዳን የሆነ ኃይል በዚህ አለ። ለማዳን የሆነ ኃይል በዚህ አለ። የረበሸና ያስጨነቃችሁ ነገር ዛሬ ተቀደደ። ደግሞ በእናንተ ቤት ያዋ አይሆንም። ዛሬ መጨረሻ ምሽት ሆነ ዛሬ መጨረሻ ምሽት ሆነ። ዛሬ ተለየ። ዛሬ ተለየ። የእግዚአብሔር መንግስት ጉዳይ የምን ጉዳይ ነው? የወሬ ጉዳይ አይደለም። የኃይል ጉዳይ ነው። ኃይል ካለ ድርጊት አለ። ምን ካለ